ከትግራይ የሶለዳ ተራራ ከፍታ የጽናት የድፍረትና የእይታ ምልክት ለእውነት የቆመ ድምጽ ወጣ። ሶለዳ ሚዲያ። ሶለዳ ማለት በትግራይ የሚገኝ ተራራ ሲሆን ጀግኖች ኢትዮጵያውያን አያቶቻችን በዘርና በቋንቋ በሃይማኖት ሳይለያዩ ወራሪዎችን ድል ያደረጉበትን የከፍታችን ማማ ነው። ሶለዳ ሚዲያ የኢትዮጵያ ዋና የዜናና የፖለቲካ ውይይት መድረክ ነው። ቀጥታ ፕሮግራሞችን ጥልቅ ትንታኔዎችና የሰው ዘገባዎችን በማቅረብ ሀገራችንን የሚቀርጹ ታሪኮችን እናቀርብላችኋለን። ሰበር ዜናዎች፣ ፖለቲካዊ ክርክሮች፣ ወቅታዊና ሀገራዊ ጉዳዮች በትክክል የሚተነተንባቸውን የአማርኛና የትግርኛ የዜና መረጃ ሰዓታችንን ይከታተሉ። በተጨማሪም ሁሉም ኢትዮጵያውያን ሀሳብ የሚለዋወጡበት ጠንከር ያሉ ጥያቄዎች የሚጠየቁበትና ለሀገራችን የወደፊት እጣ ፈንታ ትርጉም ያለው ውይይት የሚያደርጉበትን ሀገር አቀፍ የውይይት ፕሮግራማችን ሶለዳ መድረክን ተቀላቀሉ። ሶለዳ ሚዲያ እንደ ሶለዳ ተራራ ዕውቀት ወን ከፍታ ላይ የሚያደርሱ የተመረጡ ተንታኝ ባለሙያዎችን እናቀርብበታለን። የዩቲዩብ ፕሮግራማችን ሳብስክራይብ፣ ዝግጅቶቻችንም ላይክ ያድርጉ። ሚዲያችን መርዳት ለምትፈልጉ ስክሪን ላይ በምናስቀምጥላቸው አድራሻ ልታገኝን ትችላላችሁ። ሶሎዳ ሚዲያ።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 በህወሓት ላይ የተቃውሞ ሰልፍ አስነስታችኋል ተብለው በመቀሌ ከተማ ታጣቂዎች መታሰራቸው ተገለጸ። ባለፈው ጥቅምት ወር እንዲሁም በሰሞኑን እየተካሄደ በነበረው የታጣቂዎች የተቃውሞ ሰልፍ በህወሓት ቡድን ላይ ተቃውሞ አስነስታችኋል በማለት በመቀሌ የሚገኘው የአርሚ 15 ሜካናይዝድ የሚባለው ኃይል አባላት አስር ታጣቂዎች በመቀሌ ከተማ መታሰራቸው ታውቋል። ሌሎች ታጣቂዎችም በአንጃው ቡድን እንዲታሰሩ እየተፈለጉ መሆኑንም ተገልጿል። የታሰሩት ሰዎች ቤተሰቦቻቸው እንዳይጠይቋቸው እንደተከለከሉም ተገልጿል። የህወሓት ቡድን ለታጣቂዎቹም የማይራራ እንዲሁም ተጠቅሞ የሚጥል ቡድን መሆኑ ይታወቃል። በሌላ በኩል የህወሓት ኃይል የሆነውና በአብረሃ ጽብሃ የነበረው አርሚ 31 ማሩዋ ክፍለ ሰራዊት የተባለ ኃይል ከአብረሃ ጽብሃ በመንቀሳቀስ ወደ አፋር ክልል ወሰን መጠጋቱም ተገልጿል። ይህ ቡድን የተለያዩ የጦርነት ትንኮሳዎች እያደረገ ያለ ጦርነት የተመረዘ ምግብ በልተው ከታመሙ ስምንት የአንድ ቤተሰብ አባላት ውስጥ የሰባቱ ህይወት አለፈ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ በአብሮነት እራት ተመግበው በጠና ከታመሙ ስምንት የአንድ ቤተሰብ አባላት ውስጥ አባወራው ከስድስት ልጆች ጋር ሰባት የአንድ ቤተሰብ አባላት ህይወታቸው ማለፉን ፖሊስ ዘግበዋል። የክልሉ ፖሊስ የወንጀል መረጃ ኢንተለጀንስ ዳይሬክቶሬት ተወካይ ምክትል ኮማንደር ያለው ተመስገን እንደገለጸ ተገለጹት በወረዳው መሰረተ ወገራም ቀበሌ ዳሾ ቆቶ ተብሎ በሚጠራው መንደር ህዳር 6 ቀን 2018 ዓ.ም ምሽት አንድ ሰዓት ስምንቱ የቤተሰብ አባላት አብረው እራት ከተመገቡ በኋላ በድንገት መታመማቸው ተናግረዋል። በአብሮነት እራት እንደተመገቡ ብዙም ሳይቆዩ ከፍተኛ ለሆነ ህመም መዳረጋቸውን መረጃው የደረሳቸው የአካባቢው ነዋሪዎች የተጎጂዎችን ህይወት ለማትረፍ ተረባርበው ወደ ሆስፒታል ማድረሳቸው ነው የተነገረው ቢሆንም ከተጎዱ የቤተሰቡ አባላት የአምስት አመቱ መንግስቱ ኃይሌ የሰባት አመቱ መክብና ኃይሌና የአስራሰባት አመቱ ተክሎ ኃይሌ የተባሉት ሶስት ወንድማማቾች በእለቱ ሆስፒታል እንደደረሱ ህይወታቸው ማለፉ ነው የተገለጸው። የተቀሩ ተጎጂዎችን ህይወት በህክምና ለማትረፍ ሐኪሞች ያልተቋረጠ ጥረት ቢያደርጉም የአስራአራት አመቷ መቅደስ ኃይሌና የአስራአምስት አመቱ ገብሬ ኃይሌ የሁለቱ እህትና ወንድም ህይወት ህዳር 7 ቀን 2018 ዓ ም ምሽት 11 ሰዓት ሲያልፍ የሟቾች ቁጥር ወደ አምስት አሻቀበ። ከተቀሩት ተጎጂዎች ደግሞ የአንድ ዓመት ከሰባት ወር ህፃን ሲሳይ ኃይሌ ህዳር ዘጠኝ ቀን 2018 ዓም ጠዋት ሁለት ሰዓት ላይ ህይወቱ ሲያልፍ የስድስቱ ሟች ልጆች አባት የሆነው አቶ ኃይሌ ያበራ ህዳር 10 ቀን 2018 ዓም ሌሊት በሰመመን ውስጥ ሆኖ ከእንቅልፉ ሳይነቃ ህልፈቱን ሆኖ ልብ ሰባሪ እና አሳዛኝ የሆነ ዜና ተደመጠ። የባለቤቷንና የስድስት ልጆቿን ህልፈት ለማወቅ ያልታደለችው ወይዘሮ ዳመነች ደንበል በሚኒሊክ ሆስፒታል በከፍተኛ የጥንቃቄ ክፍል ውስጥ ሆና በሕክምና እየተረዳች በህይወት መኖሯን ነው ፖሊስ የገለጸው። ተጎጂዋ ቤተሰቡን በጅምላ ወደ ሞት ያወረደውን ጉዳይ ልትተርክ በህይወት ትተርፍ ይሆን ወይስ እሷም የባለቤቷና የልጆቿ አጣ ገጥሟት ከቤተሰቡ መሃል አንድም ለወሬ ነጋሪ ሳይተርፍ በጅምላችን አለም የመሰናበታቸው አሳዛኝ ዜና ይደመጣል የሚለውን ለመገመት ይከብዳል። ፖሊስ ተጎጂዎች የተመገቡት ምግብ የተመረዘው በማንና እንዴት የሚለውን እውነታ ለማረጋገጥና የተፈጸመውን ድርጊት አጣርቶ እውነታው ለማረጋገጥ ከምስራቅ ጉራጌ ዞን እና ከመስቃን ወረዳ የተወጣጣ የምርመራ አጣሪ ግብረ ኃይል አዋቅሮ ምርመራ የማጣራቱን ስራ መጀመሩን የተናገሩት ኮማንደር ያለው ተመዝገን የምርመራ ግብረ ኃይሉ በድርጊቱ የሌሎች እጅ ሊኖር ይችላል በሚል ጥርጣሬ አስር ሰዎችን በቁጥጥር ስራ ውሎ ምርመራ እያጣራ መሆኑንም ገልጸዋል። ተጎጂዎቹ በዳግማዊ ሚኒልክ ሆስፒታል ሕክምና ተከታትለዋል ያለው ፖሊስ የሟቾች የአስክሬን ምርመራ ውጤት እየተጠበቀ መሆኑንና ስለ ጉዳዩ የተሻለ ፍንጭ ሊሰጥ እንደሚችል መረጃ ሊገኝ እንደሚችልም ይገመታል። የክልሉ ፖሊስ ሚዲያ ክፍል ይህ ዜና በሚዲያ ይፋ እስካደረገበት ሰዓት ድረስ ከስምንቱ ተጎጂዎች ውስጥ አንዷ የሆነችው የቤቱ ማወራ በአዲስ አበባ ሚኒልክ ሆስፒታል በሕክምና እየተረዳች መሆኑን አረጋግጧል። በተለያየ ጊዜ ቺን ዓለም የተቀላቀሉት ከ46 አመቱ አባት እስከ አንድ አመት ከሰባት ወር እድሜ ያለው ህጻን ቺን ዓለም በተመሳሳይ ሰዓት ለመሰናበት የተገደዱበት ተግባር የተለየ ግኝት ካለ መረጃውን ለህዝቡ ይፋ የምናደርግ ይሆናል ብሏል ፖሊስ። ክቡራንና ክቡራት ከእንዲህ አይነቱ የጅምላ ፍጅት ፈጣሪ ይሰውረን ይሰውራችሁ ይላል ሶለዳ ሚዲያ። ታላቁ ሩጫና ባንክ ኦፍ አሜሪካ በጋራ ለመስራት ተስማሙ። ታላቁ ሩጫ በማህበረሰቡ ውስጥ የፈጠረው አስተዋጽኦ ወደ ኢትዮጵያ እንድንመጣ አድርጎናል ሲል ባንክ ኦፍ አሜሪካ ገልጿል። ታላቁ ሩጫ በኢትዮጵያ ማህበረሰቡ ውስጥ የፈጠረው ትልቅ አስተዋጽኦ ስለ ስለሳበን ወደ ኢትዮጵያ መጥተናል ሲሉ የባንክ ኦፍ አሜሪካ የዓለም አቀፍ ገበያና አጋርነር ባለሙያ ብራንድፎርድ ሮስ ተናግረዋል። አፍሪካ እንደ አህጉር በስፖርት ዙሪያ ብቻ ያለው ጂዲፒ በትልቁ እየጨመረ በመምጣቱ ከዚህ እድገት ለመቋደስ ወደ ኢትዮጵያ መምጣታቸውን የባንኩ ባለሙያ ገልጸዋል። ብራድፎርድ ሮስ ከዚህ ትልቅ ተቋም ጋር በጋራ የመስራት እድል በማግኘታቸውም ደስተኞች ነን ብለዋል። ሀያ አምስተኛ አመቱን እያከበረ የሚገኘው ታላቁ ሩጫ በኢትዮጵያ ከቀጣይ አመት ጀምሮ ከባንክ ኦፍ አሜሪካ ጋር ለአምስት አመት የሚቆየውን የአጋርነት ስምምነትም ተፈራርመዋል። ዩናይትድ ስቴትስ እና ሩሲያ የዩክሬኑን ጦርነት ሊያስቆም ይችላል የተባለ እቅድ መንደፋቸው ተሰማ። አንድ ለጉዳዩ ቅርበት አላቸው የተባሉ ሰውን ጠቅሶ አሶሺየትድ ፕሬስ እንደዘገበው እቅዱ የዩክሬኑ ፕሬዚዳንት ቮሎድሚር ዘለንስኪ በትላልቅ ጉዳዮች ላይ በሰጥቶ መቀበል እንዲስማሙ ጥሪ ያቀርባል። የአውሮፓ ዲፕሎማቶች ግን ይህንን መሰሉ እቅድ የአውሮፓ ህብረትን እና ዩክሬንን ባልተሳተፉበት የትም አይደርስም ሲሉ ቅሬታቸው በመግለጽ ላይ ይገኛሉ። የህብረቱ የውጭ ጉዳዮች ኃላፊ የህብረቱ ውጭ ጉዳይ ሚኒስቴሮች ብራስልስ ውስጥ ስብሰባ ከመቀመጣቸው በፊት በሰጡት አስተያየት ሩሲያ ሰላም ፈላጊ ከሆነች ቀደም ባሉት ጊዜያት ያለ አንዳች ቅድመ ሁኔታ የተኩስ አቁም ታደርግ ነበር ሲሉ ተናግሯል። የፖላንድ ውጭ ጉዳይ ሚኒስትር በበኩላቸው ህብረቱ የሰላም ጥረቶችን እንደሚደግፍ አስታውቀው በግዳይ ላይ እኛም መምከር አለብን ብለዋል። የውጭ ጉዳይ ሚኒስቴሮቹ ዛሬ ከሚነጋገሩባቸው ጉዳዮች ውስጥ የአሜሪካና ሩሲያ የሰላም እቅድ ዋነኛው ነው ተብሏል። የሱዳን ጉዳይ፣ ቤልጂየም የሚገኘውን የሩሲያ ገንዘብ ለዩክሬን መስጠት መስጠትና የመካከለኛው ምስራቅ ጉዳዮችም ይገኙበታል። ሩሲያ ልታጠፋ ነው ስትል ፈረንሳይ ገለጠች። የፈረንሳይ ወታደራዊ አዛዥ ፋቤን ማንደን ፈረንሳይ ለማይቀረው ጦርነት መዘጋጀት አለባት ብለዋል። አዛዡ ሁሉም የፈረንሳይ ከንቲባዎች ህዝቡን በማስተባበር ለድንገተኛው የሞስኮ ጥቃት በተጠንቀቅ እንዲቆሙ ማድረግ አለባቸው ብለዋል። የፈረንሳይ ዜጎች ለራሳቸውና ለልጆቻቸው መስዋዕትነት መክፈል ካሁኑ እንዲዘጋጁ ማንቃት አስፈላጊ መሆኑን ማንደን አስታውቀዋል። ሞስኮ በየትኛውም አጋጣሚ ልታጠቃን ስለምትችል የፈረንሳይ ህዝብ ነቅቶ መጠበቅ አለበት ያሉት ማንደን ከፊታችን ታላቅ ስጋት ተደቅኗል ሲሉም ተናግረዋል።